የተወደዳችሁ እንግዲህ በዛሬ ቪዲዮአችን አማርኛ ትምህርት እንማራለን። መጀመሪያ ሳብጀክታችን አ ማ ር ኛ እላለው። ከዛ ኦኬ። እንግዲህ በዛሬ ትምህርታችን የአማርኛ ፊደላቶችን በደንብ እየጻፍን እናጠናለን። እንግዲህ እናንተም ነቃነቃ ብላችሁ እኔ ጋር መጻፍ አለባችሁ። አሁን የብዙ ተማሪዎች ችግር ምን አለ መሰላችሁ? ሲማሩ ይገባቸዋል፣ እየገባኝ ይመስላቸውና ቪዲዮውን በቃ ላይክ አድርገው ተመችቷቸው ምናምን ይወጣሉ። ግን ለመጻፍ ሲሞክሩ አይችሉ እና ትምህርት ስትማሩ ምን ማድረግ አለባችሁ መሰላችሁ? እንትን አብራችሁ መሳተፍ አለባችሁ። ተሳትፎ የሚባል ነገር አለ። ተሳትፎ የሚገለጸው ምንድነው? ስጽፍ እየጻፋችሁ በያፍልም ምድር ሲሆን ደግሞ አብራችሁ እየቆጠራችሁ ፊደላቶችን በደብተር ላይ በእጃችሁ በደንብ ፕራክቲስ ስታደርጉ በአጭር ጊዜ እኛ በሁለት ሳምንት በሶስት ሳምንት መጻፍ ማንበብ ትችላላችሁ፣ ስላቸው ልጆችን በቃ በጣም ደስ ይላችኋል። ይጀምሩና ግን ከሶስት ሳምንት በኋላ ራሳቸውን ብቁ ሆኖ ማግኘት ይፈልጋሉ፣ ግን ማዝዛቸውን አያደርጉም። አሁን የብዙዎቻችን ችግር እሱ ነው። አሁን እጽፋለሁ እናንተ ማብራችሁ ትጽፋላችሁ አስነብባችኋለሁ እናንተ ማብራችሁ ታነባላችሁ ማለት ነው። ከዛ ቪዲዮውን ሁለት ሶስት ይሄ እንደዚህ እየጻፋችሁ ከተለማመዳችሁት ባጭሩ መጻፍ ትችላላችሁ ማለት ነው። እና ያው የሁሉም ነገር መጀመሪያ ፊደላትን ማጥናት ስለሆነ ፊደላቶችን እናጠናለን። ከዛ ደግሞ ቃላትን መሰረታለን። እንግዲህ በዛሬ ቪዲዮ ይህን አሁን ለብዙ ጊዜ ነው እንደዚህ ሀሁን መሰራላችሁ፣ ግን ሲደጋገም ጥሩ ነው። አንድ ቪዲዮ ብቻ በቂ አይደለም እና ለአንድን ቪዲዮ ሁለቴ ሶስቴ ከምታዩት ተመሳሳይ ቪዲዮ የተለያየ ሶስት አራት ቪዲዮ ብታዩ የተሻለ ስለሆነ በእኔ ተደጋጋሚ ተመሳሳይን ቪዲዮ ተደጋጋሚ እሰራላችኋለሁ ማለት ነው። እሺ፣ እንግዲህ ተከታተሉ። ባለፈው በነገራችን ላይ ምን ብያችሁ ነበረ? ሰባት ወደ ጎን ሰባት ነው አደለ? ሰባት ስለሆነ እስኪ ቁጥር እንጻፍ ወደዚህ አንድ ሁለት ሶስት አራት አምስት ስድስት ሰባት ኦኬ። ይሄ ሰባት የጻፍኩ ለምንድን ነው? የአማርኛ ፊደሎች ወደዚህ ሲጻፉ ሰባት ስለሆኑ ማለት ነው። ኦኬ ለዚህም ለምሳሌ እንግዲህ የመጀመሪያው ፊደል ሃ ነች። ሃ ብዬ ጀምራለሁ። ሃ ሁ ሂ ሃ ኬ ህ ሆ፣ አደለም ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ እያቆማችሁ መጽፍ አለባችሁ። እኔ ስጽፍ ው በእኔ ፍጥነት ላጽፉት ትችላላችሁ። ምክንያቱም ጀማሪ ተማሪዎች አንደኛ እንደኔ ቀጥ አድርጋችሁ አጽፉትም እሱም ይስተካከልላችሁ። ሁሌ ስጽፉ ሁለቴ ሶስቴ ሲበላሽባችሁ ይጣመም ምናምን ሳትሰለችሁ ስጽፉ ይስተካከላል። ሁለተኛው ፍጥነታችሁ ሁሉ ይጨምራል። ስለዚህ ስንት ትርፍ እንደምታገኙ ልንገራችሁ። ስጽፉ ፊደሉ ቀጥ ያለ ይሆናል። ፊደሉን እንዳትረሱት ይሆናል። ስለዚህ ቶሎ እንድትይዙትም ይሆናል። ሶ እየጻፋችሁ መከታተላችሁ ለዛ ይጠቅማችኋል ማለት ነው። ኦኬ እንግዲህ ሰባት አልኳችሁ አይደል? ከዚህ ከሀ ቀጥሎ ለ ነው የሚከተለው ለ ሉ ሊ ላ ሌ ል ሎ ሎ አልኳችሁ ማለት ነው። ያው ለ ሉ ሊ ላ ሌ ል ሎ ትላላችሁ ማለት ነው። ኦኬ እንግዲህ እነዚህ ሰባት ናቸው። እንግዲህ ሁሉም ፊደሎች የአማረኛ ሰባት ናቸው። ምናልባት ስምንተኛ ፊደል ውስብስብ ፊደላት የምንላቸው አሉ። እሱን መጨረሻ ላይ ያስጠናችኋለሁ። ምንም ችግር የለም ግን በዋናነት እነዚህ ላይ ነው ፎከስ ማድረግ ያለባችሁ። እና ምን ተመሳሳይ የሆነ በምን እንዴት ነው በአጭሩ መረዳት የሚችለው ካላችሁ ይቀላል፣ መንገድ ላሳያችሁ። እንግዲህ የመጀመሪያ ፊደሎችን ካጠናችሁ በኋላ ከዚህ ቀጣዮቹ ከመጀመሪያው ያው ቤተሰብ አይደሉ ከመጀመሪያው ላይ ነው የሚወጡት ማለት ነው። ለምሳሌ ይህችን ቅጥያ በመቀጠል ሁለተኛው ላይ የሚቀጠሉ ቅጥያዎች እነዚህ ናቸው። እነዚህ ሶስተኛ ከሆነ ደግሞ እነዚህ ከስር ማለት ነው። ከስር እንቀጥላለን። አራተኛ ከሆነ እግራቸው ረጃጅም ይሆንልናል። አምስተኛ ከሆነ ቀለበት ይኖራቸዋል። ምናልባት ስድስተኛ እና ሰባተኛዎች በግሩፕ ነው የምናያቸው። ሀፍ ሀፍ እንለዋለን ወይም ደግሞ ግማሽ ግማሽ፣ ባለ አንድ እግር ባለ እግር አልባ ባለ አንድ እግር እና ባለ ሁለት እግር እንዲሁም ባለ ሶስት እግር ብለን እንከፋፍላቸዋለን የአማርኛ ፊደላቶችን እና መጀመሪያ አንድ ዙር ካየነው በኋላ በቀጣዩ በእግር ከፋፍዬ ደግሞ አሳያቸዋለሁ። በጣም ቀላል ይሆንላቸዋል ማለት ነው። ኦኬ እንግዲህ እስከ አምስት ያሉት የአማርኛ ፊደሎች የሚረቡበት መንገድ ተመሳሳይ ነው፣ ተመሳሳይ ነው። ስድስት እና ሰባት ግን ግሩፕ ግሩፕ እናደርገዋለን። እሱን ይህ ቪዲዮ ካለቀ በኋላ እሰራላችኋለሁ ማለት ነው። ኦኬ ከዛ ወደ ሐመርዋ እንሄዳለን። ከለቀጥሎ ሐመርዋ ስለሆነ ማለት ነው። ሐመርዋ ሃ እንላለን። ይሄው ስጽፉት እንዴ ነው

ሆ እንግዲህ ስድስተኛ እና ሰባተኛ ፊደሎች ናቸው እንጂ ሌሎቹ የረቡበትን መንገድ ተመልከቱ። የመጀ- ሁለተኛ ፊደል ይችን፣ ቅጥያ ሶስተኛ ይችን፣ አራተኛ እግሩ አረዥም ነው የምትሆነው በዚህ ፣ አምስተኛ ቀለበት ይኖራታል። ስድስተኛ ያው ከህ ጋር ይመሳሰላል፣ ከዚኛው ጋር ከዚህ ግን አይመሳሰልም። ሰባተኛ ሲሆን እግሩ በዚህ በኩል ያጥራል። አሁን እዚህኛው ይለያል። አሁን በዚህ በኩል እግሩ እግሩ ምንድን ነው በዚህ በኩል አጭር ነው። ይህ ደግሞ በዚህ በኩል ነው አጭር። የሁለቱ ልዩነት በደንብ እንድትረዱ ማለት ነው። ኦኬ፣ ከዛ ወደ መ እንሄዳለን። ከሀ ቀጥሎ መ ነው የሚሆነው። መ ኦኬ። መ ሙ ሚ ማ ሜ ም ሞ ያ ሞ እሺ መ ሙ ሚ ማ ሜ ም ሞ እንላለን ማለት ነው። ኦኬ እንግዲህ አሁንም ቢሆን ከስድስት ወደዚህ ያሉትን ተወና እነዚህ የረቡበት መንገድ ተመሳይ ነው። የመጀመሪያው እቺ ቅጥያ ናት። የሶስተኛ ፊደሎች ቅጥያቸው እቺ ነች። ይህም እንደዚህ ላገጣጥመው። እሺ አራተኛ ፊደሎች በዚህ በኩል ረጅም ናቸው። አምስተኛ ፊደሎች ቀለበት አላቸው። ስድስትና ሰባት የተወሰነ ልዩነት አለው። እሱም መጨረሻ ላይ ነው ማብራራላችሁ። ኦኬ፣ ከዛ ሰ ነው የሚከተለው ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ እንላለን ማለት ነው ሰ ሱ ሲ ሳ ሴ ስ ሶ ኦኬ ከዚህ ቀጥሎ ማን ነው ከሰ ረ ይቀጥላል ማለት ነው ረ ረ ሩ ሩ ትንሽ ሩ ሪ ራ ሬ ር ሮ እንላለን ማለት ነው። ር ሮ ኦኬ። ረ ሩ ሪ ራ ሬ ር ሮ ከዚህ ቀጥሎ ማን ነው? ሰ ሰ ኦኬ። ሰን ስንጽፍ ያው አንድ ቋሚ አንድ አግዳሚ አንድ ቋሚ ሰ አንድ ቋሚ አንድ አግዳሚ አንድ አግዳሚ አንድ ቋሚ ከላይ ሱ። አንድ ቋሚ አንድ አግዳሚ አንድ ቋሚ ላይ አንድ ቋሚ ከዛ ከታች አንድ አግዳሚ ሳሱሲ ከዛ አንድ ቋሚ አጠር ያለ አንድ አግዳሚ አንድ ረዘም ያለ ቋሚ ሳ። ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ ቀለበት እናደርግና ሴ። ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ ስላሽ የሆነ መስመር ስ። አንድ ቋሚ አንድ አግዳሚ አንድ አጥር ያለ ቋሚ ከዛ እች ሶ እንላለን ማለት ነው። እሺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ኦኬ። ከሰ ቀጥሎ ሰረሰ ሸ ነው የሚከተለው ማለት ነው። ኦኬ ሸ ለመጻፍ ደግሞ ሰን ነው የምትመስል። ከላይ ብቻ ሰረዝ እንጨምርባታለን። እሺ። አንድ ቋሚ አንድ አግዳሚ አንድ ቋሚ ሸ። አንድ ቋሚ አንድ አግዳሚ አንድ ቋሚ ሹ። አንድ ቋሚ አንድ አግዳሚ አንድ ቋሚ ሺ። አንድ ቋሚ አንድ አግዳሚ አንድ ቋሚ ረዘም ያለ ሻ። ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ቀለበት ያለው ሼ አንድ ቋሚ አንድ አግዳሚ አንድ ቋሚ ስላሽ የሆነ እሺ። ከዛ አንድ ቋሚ አንድ አግዳሚ አንድ አጠር ያለ ቋሚ ሾ እናረጋለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ እንላለን ማለት ነው። ኦኬ። ከሸ ቀጥሎ ቀ ነው የሚከተለው ቀ። ኦኬ፣ ቀ ነው የሚከተለው

ቁ ቂ ቃ ቄ ቂ ቆ እንላለን ማለት ነው። ኦኬ እንግዲህ እስካሁን ማን ምን ስንት ፊደል አየን? አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ዘጠኝ ዘጠኝ ፊደላቶችን አይተናል። በአጠቃላይ የአማርኛ ፊደሎች ስንት ናቸው? ሰላሳ አራት ናቸው። ኦኬ ዘጠኝ ያየን እንግዲህ በዚህ ደግሞ እስኪ እንጨምር። ከዚህ የሚቀጥለው በ ነው። በ በጣም ቀላል ነው። በሲጻፍ ደግሞ እዚህም እስከ ሰባት እንጻፍ አይደል? አንድ ሁለት፣ እሺ፣ ሦስት፣ አራት፣ አምስት፣ ስድስት፣ ሰባት። እሺ፣ በን እንጽፋለን። ያው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንላለን ማለት ነው። ከበቀጥሎ ማን ነው? በሸቀ በ ብለን ተ ነው የሚከተለው እሺ፣ ተ ለማለት ደግሞ በጣም ቀላል ነው። ይህም ተ ቱ ቲ ታ ቴ ት ቶ ቶ ከተቀጥሎው ደግሞ ቸ ነው። ልቆጥራላችሁ ተ ቱ ቲ ታ ቴ ት እንላለን ከዚህ ቀጥሎ ማነው አልኳችሁ ቸም ተመሳይ ነው ሰረዝ ብቻ እንጨምራለን ያው አንድ ቋሚ ሁለት አግዳሚ በቃ ከዛ ቹ ለማድረግ አንድ ቋሚ ሁለት አግዳሚ የተለመደችዋን ይህችን ቅጥያ ከዛ አንድ ቋሚ ሁለት አግዳሚ ከዛ ይችን ቺ አንድ ቋሚ ሁለት አግዳሚ ከዛ ቅጥያዋ ወደዚህ ቻ አንድ ቋሚ ሁለት አግዳሚ ቅጥየዋ እዚህ ላይ ቼ። አንድ ቋሚ ሁለት አግዳሚ እዚህ ላይ ቋሚዋ ምን መምሰል አለባት መሰላችሁ? ይችን መምሰል አለባት። ያው እንደዚህ እዛ እንደዚህ ሁለት አግዳሚ ማለት ነው። ቾ ለማለት ደግሞ አንድ ላይ ቀለበት ያለው እንደዚህና እንደዚህ ቾ ይሆናል ማለት ነው። ከዛ ቸ ያው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ ቾ ያው ላይኛው ነው የሚመስለው አይደል? ኦኬ። ከዛ ይህን ካልን በኋላ ከቸ ቀጥሎ በተቸ ሀ ነው የሚከተለው ማለት ነው። ሀ ኦኬ። ሀ ለማለት ደግሞ ሀ ሁ ሂ ሀ ኬህ ሆ እንላለን ማለት ነው። ከሀ ቀጥሎ እንግዲህ ይቺ ብዙሃን ውሃ ትባላለች። ይቺ ብዙሃን ውሃ ትባላለች። ይቺ ሀሌጣ ውሃ ትባላለች። ይቺ ሀመር ውሃ ትባላለች። እንግዲህ በአማርኛ ሶስት ተመሳሳይ ስም ያላቸው ፊደላቶች አሉን። ይችም ሀነች፣ ይችም ሀነች፣ ይችም ሀነች። እንግዲህ ያው ይቺ ብዙሃን ውሃ ትባላለች፣ ይቺ ሀመር ውሃ፣ ይቺ ሀሌታ ውሃ ትባላለች ማለት ነው። ለምን እንደዛ ተባሉ የሚለውን በሌላ ጊዜ በደንብ አስረዳችኋለሁ። እንግዲህ ይችን ሃ ካየን፣ ከሃ ቀጥሎ ነ ነው የሚከተለው። ኦኬ ነ ነው መከተል ያለበት ነ እንላለን። ነ እሺ፣ ኑ፣ ኒ፣ ና፣ ኔ ንኖ ኖ እንላለን ማለት ነው እሺ ከነ ቀጥሎ ማነው መከተል ያለበት ኘ ምንለው ፊደል ማለት ነው ኘ ምንለው ፊደል ይከተላል እሺ ኘን ለመጻፍ እሺ ኘን ለመጻፍ ተመሳይ ናቸው ኘ ኙ ኚ ኛ ኘ ኚ ኞ የሆናል ማለት ነው ኙ ኛ ኞ ከዛስ ማነው ከኜ ቀጥሎ አ ነው የሚከተለው አ አ ይከተላል አ ኡ ኢ ኤ አልኳታ ኢ አ ኤ ኦ ኦ እንላለን ማለት ነው። እሺ ኦ ካልን እሺ፣ ከአ ቀጥሎ ከ ይከተላል። ከ እየጨረስኩ ነው። እሺ ከ ይቀጥላል። እ ከ ለመጻፍ ከ ኩ ኪ ካ ኬ ክ ኮ ኮ እንላለን። ከ ኩ ኪ ካ ኬ ክ ኮ ከዛማ ነው ከ የምንለው ፊደል ይከተላል ማለት ነው። ከ የምንለው ፊደል ይከተላል ከ ነው የሚመስል ትንሽ ልዩነት አለው። ሃ ሄ ህ ሆ እንላለን። ከሃ ጋር ትንሽ ተመሳሳይነት አለው ግን ወደ ጉሮሮ ጠጋ ያለ ነው። ሀ ሁ ሂ ሃ ሄ ህ ሆ ትንሽ ትንሽ ልዩነት አለው እንጂ ከሃ ጋር ይመሳሰላል። ከሃ ቀጥሎ ወ የምንለው ፊደል ይከተላል ማለት ነው። ሀወ ወ ዊ ዋ ዌ ወ እንላለን ማለት ነው። ወ እንላለን። እንግዲህ በዛሬ ትምህርታችን ፊደላቶችን አየን ማለት ነው። በዚህ ዘጠኝ በዚህ ደግሞ አንድ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት 7 8 9 አስር 10 9 እና 10 10 ፊደላቶችን አየን። አሁን ስንት ይቀረናል? አስራሶስት ፊደላቶች ይቀርቡናል። በቀጣይ ቪዲዮ ነገ ስለቅላችሁ እነዚያን ጨምር ይለቅላችኋለሁ ማለት ነው። እነዚያኞቹ ያው 13 ስለሆኑ ቃላት ሁሉ እንመሰረታለን ለምሳሌ፣ እንዴት ነው የምንመሰርተው? ከዚህ ላይ አሁን እነዚህ ፊደላቶችን ቃላት መመስረት ይቻላል። ለምሳሌ ሳንና ራን ባገናኛት ሳራ የሚል ትርጉም ያለው ቃል ይሰጠናል። ሳራ ማንና እርን ብሰጣቸው ማር፣ ማር ለምሳሌ ለመስረት እዚህ ላይ ሳራ ማለት ይቻላል። ሳራ ከዛ እንደዚህ ያረግና ማር ማለትም ይችላለሁ። ማ ር ምክንያቱም ማር ሚል ስላለ ማር። ከዛ ሌላ ማለት ብፈልግ ሌ ሌላ ማለት እችላለሁ። ለሌላ እንድዚህ እያል ቃላቶችን እየመሰረትን መለማመድ እንችላለን። ሁሌ እላችኋለሁ ቃላት እንትን ትምህርት ስንማር ዝም ብሎ ማየት ብቻም ሳይሆን መጻፍ አለባችሁ እዚህ የሚጻፈውን ከዛ ደግሞ ከውስጣችሁ ደግሞ የተማራችሁትን በምታውቋት ልክ ቃላት እየመሰረታችሁ መለማመድ ይኖርባችኋል ማለት ነው። እሱን ካረጋችሁ በቀላሉ መልመድ ትችላላችሁ። ከዚህ በተጨማሪ ግን በቀን አንድ ሰዓት የሚኖራችሁ ተማሪዎች በሳምንት አምስት ቀን በቀን ደግሞ አንድ አንድ ሰዓት ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ ተገናኝተን በሚት እንዲሁም በዙም አፕሊኬሽን መማር ትችላላችሁ፣ በቪዲዮ ማለት ነው። በዚህ ሁኔታ እያጻፍናችሁ እያስነበብናችሁ የቤት ስራ እየሰጠናችሁ ቀን ተቀን እየተከታተልናችሁ በአጭር ጊዜ መጻፍና ማንበብ እንዲችሉ የሚከብዳችሁን በደንብ እያሳየናችሁ በአጭር ጊዜ መጻፍና ማንበብ እንድችሉ ከፈለጋችሁ ደግሞ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ ስለምንገኝ በእሱ ላይ አናግሩ። ስልኬን ሴቭ አድርጋችሁ ወይ ደግሞ ዲስክሪፕሽን ላይ ከስር ሊንክ አለ፣ ስትጫኑ ቀጥታ ወደ እኔ የሚያመጣችሁ ማለት ነው። እሱ ላይ ገብታችሁ ድምፅ አስቀምጡልኝ፣ መማር ፈልጋለሁ ብላችሁ ወይ ደግሞ ሌሎች ሀሳብ አስተያየት ካላችሁ እሱ ላይ ማስቀምጥ ትችላላችሁ። እኛ ከጎናችሁ ነን፣ በደንብ መጻፍ ማንበብ እስክትችሉ ድረስ ማለት ነው። እንግዲህ የዛሬ ያለን ቆይታ ይህን ይመስላል። ነገ ከዚህ የተረፉትን ይዤላችሁ መጣለው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁንም እንዳትረሱ። እስካሁን ስለተከታተላችሁ ከልብ አመሰግናችኋለሁ። በድጋሜ ሰላማችሁ በእያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።